ያላችሁ አያገባችሁ። ኦኬ አያገባችሁ። ዛሬም ነገም ከፍራ ጎን ነኝ። እናንተ መቃወማችሁ መብታችሁ ነው። መደገፍ መብት ነው። እናንተ ተቃውሞ ነው፣ ይደግፋሉ መብት ነው። ይሄ የሰለጠነ ዓለም ላይ መሰለኝ ነው። ምናለ መሰለሽ ሁለት ሁለታችሁም እኩል ጀምራችሁ ቲክቶክ፣ ሁለታችሁም እኩል ጀምራችሁ። እሱ ግን ጀርመን ውስጥ ቅዳሜ ቅዳሜ ኮዳ ይለቅማል፣ አንቺ ሞባይል ቤት ከፍተሻል። ይሄ ነው ችግሩ እኮ ይህ ቅናት መንፈስ የተወጋ ይሁን ዎችን ማታክ ማረግ ከጀመራችሁ፣ እኛ ከፍራውል ጎን እንቆማለን። በቃ ፍራውል ንጹሕ ሰው ነው። አይ ቴዲም ንጹሕ ሰው ነው። ቴዲም ንጹሕ ሰው ነው። ስማ ቴዲና ፊራ ይፈታሉ። ችግር የለብኝም፣ አይመለከተኝምም። ሁለቱ ይፍቱ። ቴምርና ፊራ አብሮ ችግራቸውን ይፈታሉ። በተረፈ ግን እኔ ፊራን እወዳለሁ፣ አከብራለሁ። መብት እኮ ነው። መብት እኮ ነው።

እኔ አልለካሁትም። አንቺ ቤት አልለካሁም። ቴዲ ቤት ምን ስትል ነበር? አዎ ብያለሁ። ፍሮ ነው መሲ። ቆይ አንተ አቡካ ቁም ነገር ላወራ ነው በእናትህ አቡካ። ይልሽ መሲ የእውነት ይልሽ ተምር፣ ተምርና እሱን በግል እንደዚህ አውርተሃቸዋል ምናምን። እናንተ ፊራን የምትቀርቡት ሰዎች ልጅቷ እንደ ሴትነት እንደ ሴትም እንደ እንትንም እንዲህ ሚዲያ ላይ ላለው አብዛኛው ሆዳም ነው፣ ያው ለሆዱ የሚያድር ነው። እዛዛ ነገር እያቀጣጠለ ምናምን የግል ጸባቸው ወይ የግል ቂማቸውን ነው እየተዋጠ ያሉት በእሷ ምንትና በእሱም እየገቡ ገባሽ። ልጅ ያው ተነጋግሮ ከተምርጋ ያለው ነገር ፈቶ በውስጥ ለእሷ መርዳትም ካለበት ማገዝም ካለበት እንደ እህት ገባሽ፣ ባያምን እንኳን እንደ አንዲት ሴት እህት ጥሩ ነገር ተነጋግሮ ፈቶ በውስጥ ለእሷ የሚያደርግላት ነገር ካለም ምናምን አድርጎ ለምን አታስማሟቸውም? ይሄ ሚዲያ እኮ ለእሷም ማይጠቅማትም ለእሱ ማይጠቅመውም እየተብላላ ነው ያለው። ሁሉም የግል ጥላቻውን ነው እዚህ ጋር አሁን። እነዚህ እነዚህ የወንድ አራስ አንችን ራሱ የሚሄዱብሽ ሰዎች የግል ጸባቸው ነው እንጂ ለእሷም ለሱ ማዝነው አይደለም፣ አደለም። ለምን እናንተ ፍራውል የምትቀርቡ ሰዎች አታናግሩትምና ሁለቱ ችግራቸውን አይፈቱም? የእውነት እንደዚህ ነው ማድረግ ያለባቸው። አብዛኞቹ አጋሰስ ናቸው፣ ለሆዳቸው ነው እያሽቃበጡ ያሉት። ገባሽ አን አንዴ አስቱ አንዴ፣ በእናትሽ፣ አንዴ አስቱዬ ቴዲ ቤት እያሽቃበትክ ነበር። ቴዲ ቤት እንዲህ ተናግራል። አዎ ተናግር ያለው ተናግር ያለው በቴዲና በሁለቱ ማሀል ከሆነ ነገሩ እኔ ከቴዲ ጎን ቆማለሁ። አልፋችሁ ተርፋችሁ ግን እየዞራችሁ ሁሉንም የፍራውል ጓደኛ የነበሩትን ሁሉ መናገር ከጀመራችሁ እናንተ ጋር ያለው ስተቱ፣ በራስ መተማመን ያላችሁ ፍራውል ለብቻው ማጥቃት ትችላላችሁ፣ ቴዲ እንደሚያደርገው። አለቀ በቃ።

ስሜ ስታነሱ ግን እንደዚህ ይደበርባችኋል። እንደዚህ ለታብታ ብጠቀምበታሉ። ስማችሁ ስጭኝ ያኛው ነበር ብርጅስቶን። አሁን አጀንዳ ሰሉ ለምን ማጣፈጫ እንደሚያደርጓት ታውቂያለሽ? ዝም ስለምጥ አሁን ላይ ዝም ማለት በነገርሽ ላይ ህዝብ ዝም ስትዪው በጣም ነው እንትን የሚያፈላው ገባሽ? ዝም ማለት ጀምር፣ እንደዚህ ያሁን ላይ ላይ እየጨመረ አይደለም። መርሳት መልስላቸው መተው፣ እነሱ መረጃ ያውጡ። አለን፣ ስልካችን ሙሉ ነው። የሷ መረጃ የሷ ምን ያውጣው መረጃ ካለ አውጣ፣ ያውጣ። እስቲ መረጃ የምን አባቱ መረጃ አለ? ሁሌ አሁን እንደከፈተ ነው፣ አብሮ ሁላችሁም ትላንትና የነካችሁ ሌሎቻችሁም፣ እኔ ባለውለታችሁ ነኝ። ልጄን ይንሳኝ ቅድስት ገብርኤልን፣ ባለውለታችሁ ነኝ። የእናንተን ጉድና ማስረጃ ይዤ አፌን ዘግቼ ዝም ብዬ አሁን እዚህ ቢዝነስ ውስጥ ገብቻለሁ። በበፊት በሆን ይሄን የእናንተን ሁሉንም ነገር አወጣው ነበረ። እንዳትነኩኝ እንዳትነኩኝ እንዳመባቢ በሱ ኘላችሁ እና በእሱ መሀል አልገባም፣ አያገባኝም። በቃ ስህተት ሰርቷል። ፍራውል ስህተት ስለሰራ አመቱ ሙሉ ፍራወል እያላችሁ ትውላላችሁ። ሌላ የምታወሩት ወር የላችሁም፣ ነው በማርያም ጭንቅላት ያላችሁ ሰዎች ፊራ ስህተት እንኳን ቢኖርበት ነበረ ስሙን የገነባው ብር ሰጥቶ ነው ይላሉ። እናንተ እንደሱ ስሙን ገንቡ። እናንተ የሰው ኩላሊት ሸጣችሁ አይደል እንደ ስማችሁን የገነባችሁት? ምንድን ነው የምታወሩት? ሰው ያልታመመ ሰው አምጥታችሁ ረድታችሁ እኮ ነው ስማችሁን የገነባችሁት። እናውራ እንዴ እናውራ እናውራ። ወይ ረፉ ገባችሁ። ይሄ ሰው ለመቅረብ ረጅ ረጅ የሚያጫውታቸው ሰዎች እንዴ ትልቅ ሚዲያ ላይ ለመቅረብ ረጅ ረጅ የሚያጫወታቸው ሰዎች እኮ ናቸው እነዚህ። ድራማ የድራማ ወንዶች በጣም እኮ የሚያሳፍሩ ሰዎች እኮ ናቸው፣ በእውነት ማለት ነው። የወር አበባ የሚያዩ ነው እንደ ሴት እኮ፣ ሴት ከሜት እንደምትወደው የራሳቸውን እያቀበልኳቸው ሳምንት በፊት እንግሊሽ ጌም ነው ምናምን ገብቶ ሆኔ እያየዋት ነበረ። ብርጅስት ሆን ዬ ለምን ሰላም አትኝም? ብርጅስ እያላት ጌታ ሳምንት አይሆነውም ላይ እንትን ጌም እየተጫወተው ሲሽለጠለጥ ነበር። ይገርምሻት በጣም እኮ ነው የሚገርመው። ኮዳና አልሙኒየሙን ሰብስብ ታሳ ሰብስብ፣ ቴስ አልሙኒየሙን ሰብስብ ኮዳን ሰብስብ። ልንገራችሁ አቡካ አሁን እሱ ምን እንደሆነ ገና ለገና ያወራው ነገር ሜቢ ይኖራል ሪከር ተደርግ ያለው የሚል ስጋት ነው ያደረበት። እኔ እንደተረዳሁት ከሆነ ሀይላንድ መለቃቀም አለ ስራው። አሁን ልክ ሀይላንድ ሲንኮሻቆች ቴስ ይመጣል። ቴስ ና ና ና ና ኮዳ ልቅም የሰው ስንቁጭ ፍለ